የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሀጅና ኦምራ ጉዞ ጋር በተያያዘ ዛሬ በሰጠው መግለጫ የምዝገባው ጊዜ ለተወሰኑ ቀናቶች መራዘሙን አስታውቋል። መግለጫውን የሰጡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ ተቋርጦ የነበረው የጉዞ ምዝገባ መራዘሙን ገልጸዋል። በዘንድሮ ዓመት አስር ሺህ ያህል ዜጎችን በሀጅና ኦምራ ጉዞ ተሳታፊ ለማድረግ የተሰራ መሆኑ የተገለጸ ሲሆን ምዝገባው እስከ መጋቢት ያ ድረስ ተራዝሟል። ሀጅ ከዚህ በፊት ምዝገባው ተቋርጦ ነበረ። ምዝገባ በመቋረጡ ብዙ ወቀሳዎች ከህዝባችን እየደረሰብን፣ ብዙ ጥያቄዎች እየቀረበልን፣ እንዲሁም አልፎ ተርፎ ታች ካሉት የምዝገባ ጣቢያዎች ላይ የሚደርሰው ወቀሳ ቀላል አልነበረም። ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባደረገው ትብብር ጥየቃ የተወሰነ ቀን አግኝተናል። እሷም እስከ ረመጣን 29 ነው። እስከ ረመጣን 29 እንድራዘምልን ፍቃድ አግኝተናል። የምዝገባ ጊዜው እንዲራዘም የተደረገው በህዝበ ሙስሊሙ ጥያቄ መሰረት ስለሆነ ፍላጎት ያላቸው ተጓዦች በተራዘመው ጊዜ ሊጠቀሙ ይገባል ተብሏል። አቅሙ ያለው ሀጅ ለመሄድ የነየተ ሰው ወይንም ደግሞ ሙስሊም ቶሎ ብሎ በአካባቢ በሚገኝ የምዝገባ ጣቢያ ቀርቦ ምዝገባ እንዲያካሄድ ጥሪያችንን አሁንም ለማስተላለፍ እንወዳለን። ጉዞውን ለማድረግ ሂደቱን በግላቸው የሚፈጽሙ ተጓዦች ሙሉ መረጃቸውን ወደ ምዝገባ ተቋማት በመሄድ እንዲያስመዘግቡ ምክር ቤቱ አሳስቧል። የግል ትኬት የሚቆርጡ ሁጃጆች ወይንም ሀጅ ለማድረግ የነየታችሁ፣ እባካችሁን ሙሉ መረጃችሁን በተለይ የትኬት የፍላይት መረጃችሁን ይዛችሁ ወደሚቀርባችሁ የምዝገባ ጣቢያ ሄዳችሁ መረጃ እንድትሰጡ እንጠይቃለን። እኛ እናንተ በምትሰጡን የመረጃ መረጃ ላይ ተንተረሰን ነው እዚህ አገር ውስጥም ውጭ አገርም አገልግሎት መስጠት የምንችለው። በሌላ በኩል ሼህ ሀጂ ኢብራሂም ቱፋ በመግለጫቸው ከሰሞኑ በማኅበራዊ ሚዲያ የተከሰተው ጉዳይ ተቋማዊ ይዘት የሌለው መሆኑን አንስተው የእስልምናና የክርስትና እምነት ተከታዮች በሁለት ታላላቅ አጽዋማት ላይ እንደመገኘታቸው ትኩረታቸውን ከፈጣሪያቸውና ሰላማቸውን ማስጠበቅ ላይ ብቻ ሊያደርጉ ይገባል ነው ያሉት። እንዲህ ያለ ትንኮሳ የሚፈጥሩ ሃይማኖቱን ወክለው አይደለም፣ ተቋማቱን ወክለው አይደለም ተቋማቱ ልኮ አይደለም፣ የተቋማቱን ኃላፊነት ወስዶ አይደለም። የግል ተንኮሳ ነው፣ የግል ተንኮሳ ሰላም እንድተፈርስ የሚሰራ ስራ ስለሌለ ይሄንን ተከትልን እኛ የአብሮነታችን ትናንትና የነበረ የጋራነት፣ የአብሮነት የመተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል ነው ሀጂ ኢብራሂም። አክለውም ኃላፊነት የጎደላቸው አካላት አብሮነትን ከሚሸረሸሩ ስራዎች እንዲታቀቡና በሕግ ተጠያቂ ሊደረጉ ይገባል ብሏል። የነበረውን ጸሎታችን፣ ዱዓአችን፣ ዕባዳችን ባለንበት እንድንቀጥል አብሮነታችን በበለጠ ደግሞ አጠናክርን በኢትዮጵያ ውስጥ ያሉት ማንኛውም ሃይማኖቶች የነበረውን መጠናከርና መተባበር በዚህ በተለይ በዚህ በረመዳናችንና እነሱም በአብይ ጾም ውስጥ ስላሉ ተባብረን ጸሎታችን እንድንቀጥል በዚህ አጋጣሚ አደራ ለማለት ወዳለሁ።